ጨለማን ብታፈጥበት ወይም መልሰ ብትረግመው ምንም ያመጣው የለም። ስለዚህ ብርሃን ማብራት ነው አይደል መፍትሄው። ስለዚህ የሚረግሟችሁን መርቁ ተባለ ማለት ነው ልብ የሚለው አሁን ፈረንጆቹ በእንግሊዝኛ በምን እያሳምሩ ፓወር ኦፍ ቶትስ የሚሉ ይሉታል እንጂ የምን ኃይል ነው? የማሰብ ኃይል ነው። በሁለት መልኩ ነው የምታስበው። አንደኛ ነቃ ሀሌውም ይባላለ ለማሰብ ገና ምንጭ፣ ከዚያ ሀሳቡን ትወስናለህ አይደል መጀመሪያ ሀሳቡ ብልጭ ይልልሃል።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 ኤነርጂውን በምን ላስረዳ መሰለ? ለምሳሌ አንድ ሰው አይበለውና መጥፎ ነገር ተናገረ። ዝም ብለው ይሄድክ ግን አትረሳው። ኤነርጂው ገብቷል አንተ ውስጥ። ያ መጥፎ ኤነርጂ እንዴት ግን አለኝ ትላለህ። ተኝተህም እኮ ነው፣ ከአመታትም በኋላ ትዝ ይልሃል። እንዴት ሊሰድበኝ ይቻለ? እሱ እኮ ተናግሮ ሄዷል። ቃሉ ኖሮሮ ኤነርጂውን አስቀምጦ ያ ገብቶ ግን አንተን ይላል፣ ወይኔ ትላለህ። ስለዚህ ምን ያህል ከባድ ነው። እንደ ሰይፍ ነው እና የጠቢባን ምላስ ግን ጤና ነው ይላል። ምክንያቱም የሚናገሩት ነገር ሄዶ የሚፈውስ ነው፣ የሚያሳምም አይደለም። በብዙ ስድቦች፣ ትችቶች የሞላ አይደለም። ጀስት እንደ መድኃኒት በለው እና በጣም እና እንደውም ምን ይላል ፈዋሽ ምላስ የህይወት ዛፍ ነው ይላል። ትሪ ኦፍ ላይፍ አድርጓታል እንደ ምሳሌ አስራ አምስት አራት ፈዋሽ ምላስ የህይወት ዛፍ ነው፣ የጠማማ ምላስ ግን ነፍስን ይሰብራል ይላል።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 ስንት ሰው ገሎ ይሆን። በጣም በጣም በእግዚአብሔር ዘንድ ያስጠይቀናል። አሁን ገደለ ገል የሚባል ተኩሰው አጠፋው ነው፣ ግን በሰው ነገር የሞቱ ሰዎች አሉ፣ እና ሰውየው ይጠየቃል ነው፣ መልስ መስጠቱ አይቀርም ነው፣ ለአምላክ ሰው ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው ይላል ምሳሌ 164 ይሄ ሁሉ ምንድን ነው? ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ጥሩ ቃል ያለው ኃይልና ክፉ ቃል ያለው ኃይል ነው። በቃ ኃይል ሶል አባውት ኤነርጂ ወሳኝ ጉዳይ ነው። ስለዚህ የልብ ኃይል አለ ፓወር ኦፍ ቶትስ ኤነርጂ ነው። የቃል ኃይል አለ ኤነርጂ ነው። ሦስተኛው ኃይል ደግሞ የስትንፋስ ኃይል ነው። እፍ አለበት ይላል በአፍንጫው አይደለ? ሰውም ሕያው ነፍስ ያለው ሆነ ይላል እኔ ዝም ብዬ ሳስብ አፍንጫ ይገርመኛል። የህይወት እስትንፋስ የተቀጠፈው ነገር መልካም ማዕዛ ብቻ የሚስማማው አካል ነው። በዚህ ውስጥ ነው ህይወት እስትንፋስ የገባው። ስለዚህ ይሄ ኃይል ቀላል አይደለም፣ የእስትንፋስ ኃይል ነው። አብዛኛው ሰው ይሄ ግንዛቤ አለው ብያላም ነው፣ ግን በጣም ትልቅ ኃይል ነው። እግዚአብሔር እስትንፋሳችን ላይ ሰጣል። ለምሳሌ ውሃ ቅርበ እኮ ጸሎት አድርገህ እፍ ብለህ ስጠጣው እኮ ይፈውሳል። ከአንተ የወጣ እስትንፋስ እኮ ነው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 ካርበን ዳይኦክሳይድ ግን ፕሮቶኑ ስድስት ነው፣ ኒውትሮኑ ስድስት ነው፣ ኤሌክትሮኑ ስድስት ነው። ስድስት ስድስት ስድስት ትሪፕል ሲክስ ነው፣ ትሪፕል ኤት ነው። ኦኬ። ስለዚህ ህይወት ማስገባ ከሆነና ሌላውን አቃጥዬ ማወጣ ከሆነ በእያንዳንዱ ውስጥ ንፋሴ ውስጥ ሳስገባና ሳስወጣ ምን አይነት ኃይል ይመላለሳል የሚለው ማወቅ ያስፈልጋል ማለት ነው። በጣም አሁን ለምሳሌ በክህነት አሰጣጥ ላይ እፍ ይሰጣሉ። እስትንፋስ ትልቅ ጸጋ ማሳደሪያ ነው። ስለዚህ ሰዎች ምን የሚባል አባባል አለ? እስትንፋስ ያለው ሁሉ እግዚአብሔርን ነው ያመስግን። እስትንፋስ እኮ ነው። እና እያንዳንዷ ትንፋሻችን ዋጋ አላት። ቃልን ራሱ የምትሸከመው እሷ ነች አይደል? አዎ፣ እስትንፋስ ናት። እና በእስትንፋስ ኃይል ብሶች አልተጠቀም የምለው እስትንፋስ ኃይልን በኢትዮጵያው ጥበብ በሀ ፊደል ይወከላል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 የብዙዎች አባት ሆነ። አብርሃም በቃ ዓለም ዓለም እስከ ዓለም ጫፍ ደረሰ። አብርሃም አብርሃም አብርሃም አብርሃም ተመልከት፣ የትም ቦታ አብርሃም አለው ማንም ያነሳዋል ዓለም እስኪያልፍ ድረስ።